ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናሌ ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ የግፈኛዋ ሚስትና የሰራተኛዋ ፍጥጫ የተሰኘውን ድራማ በክፍል አርባ አንድ እንግዲህ ይዘንላችሁ ተከስተናል ማለት ነው። እጅጉን በጣም ግሩምና ታሪክ እንግዲህ እየተሰራበትም ይገኛል ማለት ነው። ድራማው እጅጉን በጣም አስተማሪና ውብ ተደርጎ የተተወነ ነው። እኛም እንግዲህ እየተማማርንበት ሀሳብ አስተያየታችንንም እንግዲህ እየሰጠን እንገኛለን ማለት ነው። በዛሬው እለት እንግዲህ ትሁት ግሩም የሆነና ድንቅ ስራ ነው የሰራችው ማለት ነው። ታደርገዋለች ብሎ ሳይታሰብ እንግዲህ እጅጉን በጣም በሚገርም ሁኔታ ለዳኒና ለአባዬ እንግዲህ ደርሳላቸዋለች ማለት ነው። በህይወታቸው እጅጉን በጣም ደስም ያሰኝ ነበረ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር ያደርጋችሁ አበረታቱ ማለት ነው። እንግዲህ አባባ በመጥፋታቸው እጅጉን በጣም እንግዲህ ቤቱ የሰላም እጦት እንግዲህ በሰላም እጦት ታውቆ ነበረ ማለት ነው። ቲና ግን እጅጉን በጣም ደስ ብላ እንግዲህ ፍንድ እድቅ እያለች ትገኛለች። በሌላ በኩልም ደግሞ እንግዲህ አጋችሁ እጅጉን በጣም አድርጎ እያስጨነቃትም ይገኛል ማለት ነው። ምክንያቱም ብር የሚባል ነገር አለ እና ገንዘብ ይፈልጋል። በደንብ አድርጎ እሷን መቦጨቅ ይፈልጋል። እናም ዘና እያለ እንግዲህ የሚያስፈልገውን ብር እንግዲህ እየጠየቃትም ተመልክተናል ማለት ነው። ቲና እንግዲህ ያለ አቅሟ ነው እንግዲህ እዚህ ነገር ውስጥ የገባችውና አሁን ላይ እንግዲህ ከሰው ብርም እስከመበደር ድረስ እንዲሁም ደግሞ በእጥፍ አድርጌ ምመልሳለሁ እያለችም እንግዲህ ብር የሚያበድሯትን ሰዎችም እንግዲህ ስታመሰግናቸውም ተመልክተናል ማለት ነው። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ ትልቅ እንግዲህ መሥዋዕት እየከፈለ ያለው ያደርገዋል ብሎ ያልተጠበቀው ዳኒ እንግዲህ ለአባባ ትልቅ መሥዋዕት እየከፈለም ይገኛል ማለት ነው። በዛ እንግዲህ በወጠምቻ በሆነ ሰውዬ እንግዲህ እጅጉን በጣም እንግዲህ ቅጥቅጥ ተደርጎም እንግዲህ ሲደበደብም ተመልክተነዋል። በጣም ነው የሚያሳዝነው ዳኒ ይህም ነገር እንግዲህ አባባ ካለበት ሁኔታ ለማስወጣት ከትሁት ጋር ባደረጉት ምክክር እንግዲህ ዳኒ እንግዲህ ከዛ ከአጋቹ ሰው ጋር ተፋጧል ማለት ነው ለምንድን ነው ማነክ፣ እንዴት መጣክ፣ ምንድነክ ብሎ ሲጠይቀውም ቅጥቅጥ ካደረገው በኋላ እኔ የመጣሁት ይህንን ሰውዬ ላጠፋውና ልገለው በራሴ እጅ ማጥፋት ስለምፈልግ ነው፣ እባክህ ተወኝ እያለም እንግዲህ ይህ ሰውዬ ለእኔ ጠላቴ ነው በማለትም ነበረ እንግዲህ ለአጋቹ ሲናገር የነበረው። ያንን ነገር እንግዲህ በተደጋጋሚ የሰማው አባባም እንግዲህ ምን ባደርገውና ምን ብበድለው ነው ሲሉም ነበረ። ይህንንም ደግሞ በይፋ እንግዲህ ለዳኒም ያው ጠይቆታል ማለት ነው። እናም እንግዲህ አጋች እጅጉን በጣም አድርጎ ቲናንም በፊት አስጠንቅቋታል። ከኔና ከአንቺ ውጭ ማንም ሰው ማወቅ የለበትም። ይህንን ጉዳያችንን የሚያውቅ ሰው ካለ ግን እንግዲህ እሷንም ጨምሮ እንደሚደፋት ነግሯታል ማለት ነው። እሷን ምንም ችግር የለም በማለት ነበር እንግዲህ አብሮ እንግዲህ ይህንን አባባን እንዲያግትላት የተስማሙት ማለት ነው። ነገር ግን ዳኒ እንግዲህ ቲና ከዳኒ ተደብቃም ነበር አባባን ያሳገተችው። ነገር ግን የቲናን ተንኮልና ባህሪ ስራዋን ስለሚያውቅ እሷ በምትሄድበት መንገድ እየተከታተለ እንግዲህ አባባ የታገተበት አካባቢም ደርሶ እንግዲህ ያው አባባን አተርፋለሁ በማለት የአባባ ዕጣ ፋንታ ደርሶት እንግዲህ እጅጉን በጣም አድርጎ ቅጥቅጥ አድርጎት እግርና እጁን እንግዲህ በገመድ ጠፍሮ አስሮ ነበር እንግዲህ ቲና እስክትመጣ ድረስ። እንዲሁም ደግሞ ከቲናም ስታየው በጣም ነበር የደነገጠችው። እሱም እንግዲህ እኔ የቲና ፍቅረኛ ነኝ፣ እኔም የዚህ ሰውዬ ይሄ ሰውዬ ጥላቴ ነው እያለ በተደጋጋሚ ለአጋቹ ቢነግረውም ጭራሽ ሊያምነውም አልቻለም። በስተመጨረሻም ቲና መጣችና እባክህን ይቅርታ አድርግልን። ይህማ እንግዲህ የእሷ ሰው እንደሆነ እናም እንግዲህ ልቀቅልኝ ብላም ስትለምነው በጭራሽ የማይታሰብ ነገር ነው በማለትም እንግዲህ አንቺ ጉዳይሽ እስኪፈጸም ድረስ ዳኒም እዚሁ ከአባባ ጋር እንግዲህ ታግቶ እንደሚቀመጥ ነበር የነገረች የነገራት አጋቹ። ምክንያቱም እሱን ለቀኩት ማለት እንግዲህ በእኔ በስራዬ ላይ እንግዲህ ችግር ይፈጠርብኛል በማለትም እንግዲህ ዳኒን እዛው አግቶ ካባባ ጋር እንግዲህ ቲና የምትፈልጋቸው ስራዎች እስኪጠናቀቁላት ድረስ እዛው ታግቶ እንደሚቀመጥ ነበር የፈረደበት ማለት ነው ብዙ እንግዲህ በቲናና በአጋቹ መሀል ብዙ አለመግባባቶችም አሉ እጅጉን በጣም ምክንያቱም ያለ አቅሟ ነውና እና የገባችው አሁን ላይ በገንዘብ እንግዲህ በየቀኑ ምግብም እንዳለ ለምግብ ወጪም እንደሚወጣ እናም እንግዲህ እጅጉን በጣም ብዙ ብር እንደሚያስፈልገውም እየጠየቃትም እያስጨነቃትም፣ አሁን ላይ ይሄ የሰጠው ይበቃል፣ ቀጣዩን እና ሌላውን ገንዘብ ደግሞ እንግዲህ ከአባባ ወስጄ ነው የምሰጥ ክሱ ሲሰጠኝ ስትልም ተናግራለች ማለት ነው። እናም በጣም በሚያሳዝን ሁኔታ ትሁት እንግዲህ ሳሎን ኩርምት ብላ ተቀምጣ ነበረ ቲና ያገኘቻት። ምን ሆነሽ ነው ብላም ስጠይቃት አባዬ በጣም ናፍቆኛል፣ የአባዬ ነገር አሳስቦኛል እያለች ካሌብም እንግዲህ ቲናን ትዕግስት ይኑርክና ምንም ነገር እንዳወቅክ እንዳታሳውቅባት በማለት ማስጠንቅቀውታልና እንደው ወደ ትዶ ይሆን እያለ በአባቱ ሁኔታ እንግዲህ ለቲና ሲጠይቃት እሱ ገዳም ነው ሄደው በማለትም ልክ ገዳም አድርሳው የተመለሰች ይመስል እንግዲህ አሁንም እንግዲህ ድራማዋን ቀጥላለች ማለት ነው። ብር ትፈልግ ነበር እና እንግዲህ በፖስታ የተላከላት ገንዘብ ነበረ። ያንን ሳንቲም እንግዲህ ከትሁት ጋር ንግግር ካደረጉ በኋላ አጋቹ ሲደውልላት እንግዲህ ያንን በፖስታ የታሸገውን ገንዘብ እዛውን ጠረጴዛ ላይ ትታው ነበረ የሄደችው ማለት ነው። እንግዲህ ትሁትም ደውላ አቃት፣ ተሻል በማለትም ነበር የነገረቻት። እናም እንግዲህ እንድታቀብላትም ተቀጣጠሩና ትሁትም ልታቀብላት እንግዲህ ወደ ቲና ታመራለች ማለት ነው። የዳኒ ሄዶ እንግዲህ ጸጥ ማለትም እጅጉን በጣም አሳስቧቸው ይገኛል። ዳኒም እንግዲህ እኔ በቃ ያለኝ አማራጭ እሷን ማገት ነው፣ እሷን ሳግት ያ ያገተው ሰው ደግሞ የገቢ ምንጩ ሲቋረጥበት ከኛ ጋር በገንዘብ ዙሪያ ይደራደርና አባዬን ላመጣው እችላለሁ በማለት ይህንን አስቧል ማለት ነው። ካሌብ እንግዲህ ጥሩ ነገር ጥሩም ሀሳብ አይመጣለትም። ጥሩም ነገር ሲሰራም ሲተገብርም አይተነው አናቅም። ነገራቶችን እንዳልሆነ ብጥብጥብጥ ነው የሚያደርገው ነገር ግን ምን ማድረግ እንዳለበትም ግራ ተጋብቶት እንግዲህ ያባቱ ነገር እጅጉን በጣም እያሳሰበውም ይገኛል ማለት ነው። እናም እንግዲህ ትሁት ጌም ለቲና ልታቀብላት የሄደችውን ዕቃ ተመልክቶ እንግዲህ እባክሽ ላወራሽ ፈልጋለሁ፣ የማማክርሽ ነገር ብትላትም አይ የቤት ስመጣ በጣም እቸኩላለሁ በማለት እንግዲህ ቲናም ከትሁት ላይ እቃውን ትቀበላትና ትሄዳለች ማለት ነው። ወደ አግ ወደ ታገተበት አባባ ስትሄድ ያው ዳኒ ሰርፕራይዝ አድርጓታል። አብሮ ተጠፍሮ እሱንም አግኝተው ከአጋቹ ጋር ምንም አይነት ስምምነትም አልነበራትም። ከብዙ ጭቅጫቄ በኋላ እንግዲህ ብሩንም ሰጠችው። እንግዲህ ትሁትም ቲናን ተከትላት ነበር እና ወደ ቤት መመለሷ አንትታ ቲና የምትሄድበትን መንገድ ነበር ስትከተላት የነበረው። ትሁት እንግዲህ ሁሉን ነገር አይታ ጨርሳለች። እንግዲህ ዳኒም ለአባባ እሱን ሊያድነው እንደመጣም ይነግረዋል ማለት ነው። አባባም ማመን ቢያቅተውም በስተመጨረሻም መጨረሻም እንግዲህ በንግግር ተማምነዋል። እናም እንግዲህ አጋቹም እንግዲህ ከቲና ጋር ሳንቲሙን ከተቀበለ በኋላ ወደዛ ክላስ ወደታገቱበት ክላስ አልሄደም ነበር እና እንደምንም ብሎ ዳኒ እንግዲህ የታሰረውን ፈቶ ራሱንም ነፃ ውቶ አባባንም ፈቶ እንግዲህ ከዛ ከታገቱበት ክላስ ሊሰወሩ ሲሉ በድንገት እንግዲህ ያ አጋቹ ድር ሲልባቸውና ዳኒንም ቅጥቅጥ አድርጎ መሬት ላይ አስተኝቶ አባባንም እንግዲህ በቦክስ አጠጥቷቸው በሚያሳዝን ሁኔታ አንተ እኮ የእሱ ተባባሪ እንደሆንክ ጠርጥሬ ነበር እያለም እንግዲህ አጋችሁ ዳኒን ድብልቅ አርጎ ከመሬቱ ጋር ድቁስ አርጎትም ተመልክተናል። በስተ መጨረሻ ግን ትሁትዬ ታሪክ ሰራች። ያንን እንግዲህ ግብድዬ ሰውዬ እንግዲህ ከኋላ በዱላ ዝጥር አርጋ በመደብደብ እንግዲህ እሱንም መሬት ላይ ዝርር አድርገዋለች። እናም ትሁትዬ ታሪክ ሰርታም ተመልክተናል ማለት ነው። አባባና ዳኒም እንግዲህ ወደ ቤታቸው ሶስታቸው ተያይዘው ያንን ሰውዬ ደግሞ እንግዲህ በቦታው በእነሱ ቦታ እሱን ጥፍር አድርገው አስረው እንግዲህ ለህግ እንደሚያቀርቡት ምንም ጥርጥር የለንም ማለት ነው። ቀጣዩ ክፍል ምን ይሆን የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። ትሁትዬ እንግዲህ ታሪክ ሰርታለች፣ ቲናም እቅዷ ከሽፎባታል ማለት ነው። እናም እንግዲህ በቀጣይ ክፍል እንግዲህ አባባና ዳኒ ትውት እንግዲህ ከታገቱበት ትውት እየይዛቸው ትወጣለች ማለት ነው። ያ ያገተውን ሰውም እንግዲህ እነሱም ያግቱታል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የዛሬው ቆይታችን ይህን ይመስላል። በቀጣይ ክፍል እንግዲህ የሚከሰተውን አብረን የምናይ ይሆናል። እስከዛው ድረስ ቸር ሰንብቱ። ላይክ፣ ሸር፣ ሰብስክራይብ ይረሳ። ባይ ባይ።